የመኪና እቃ ስርቆት የፈጸሙ ተከሳሾች በአምስት ዓመት ጽኑ እስራት እንዲቀጡ ተወሰነባቸው። ለተጨማሪ ዘገባው ዋና ሳጅን አዳነ ደስታ ተከሳሾቹ ወይማይቢሳና ሞቶሪ ሰብሮ ይባላሉ። የስርቆት ወንጀልን የፈጸሙት በለሚኩራ ክፍለከተማ ወረዳ አምስት ሰሜት የአንበሳ ባስ ማደሪያ ዲፖ ውስጥ ነው። የበሻሌ አካባቢ ፖሊስ ጣቢያ ወንጀል ምርማሪ ዋና ሳጅ ሚልኪያስ ገላና ተጠርጣሪዎቹ በኤጀንሲ አማካኝነት በጥበቃ ስራ ተቀጥረው በሚሰሩበት ድርጅት ውስጥ ቆሞ ከነበረ ተሽከርካሪ ላይ 200 ሺ ብር የሚገመት የመኪና ዕቃ ሰርቀው ለማምለጥ ሲሉ መያዛቸውን ተናግረዋል። አሁን ተጠርጣሪ የሆኑት ሞቶሪ በሪሶና ዋይማይቢሳ የሚባሉት በኤጀንሲ ተቀጥሮ በከተማ አውቶብስ በውስጥ እየሰሩ ባለበት የመኪና መላወጫ እቃ አውቶብስ ከአውቶብስ ላይ የተቀመጠውን ካሊፐር የሚባል የመኪና መላወጫ እቃውን አንስቶ በመዳበሪያ ጠቅልሎ አውቶ ሊሸጡ ሲሉ ነው በሰዓቱ ቦታ ላይ በነበሩት በፖሊስ አባላቶች እጅ ከፍንጅ የተያዙት የተከሳሾቹን የክስ መዝገብ የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ ሶስተኛ ወንጀል ችሎት ተከሳሹ ወዩማ ቢሳ ና ሞቶሪ ሰብሮን በተከሰሱበት የስርቆት ወንጀል ጥፋተኛ መሆናቸውን በማስረጃ አረጋግጦ ተከሳሾቹን ያርማል፣ ሌሎችን ያስጠነቅቃል በማለት እያንዳንዳቸውን በአምስት አመት ጽኑ እስራት እንዲቀጡ ወስኖባቸዋል። ተጠርጣሪዎች ላይ ክስ ተመስርቶ የምርመራ መዝገባችን ለክፍሉ ዓቃቤ ሕግ አቅርበን አስተችተን ውሳኔ ከተሰጠ በኋላ ለፍርድ ቤት አቅርበን ከፍርድ ቤት ወደ ፍርድ ቤት ቀረበ በኋላ የምርመራ መዝገባችን ላይ ተጠርጣሪዎች ጥፋተኛ ሆኖ ተገኝተዋል በሚል ፍርድ ቤቱ እያንዳንዱ ተጠርጣሪዎች ላይ አምስት አምስት አመት ውሳኔ የሰጥበት የእስር ትዕዛዝ ያስተላልፍበት ሁኔታ ነው ያለው። ድርጅቶች የጥበቃ ሰራተኞችን መቅጠር ብቻ ሳይሆን ተጋቢውን ቁጥጥርና ክትትል ሊያደርጉ ይገባል ሲሉ ዋና ሳጅ ሚልኪ አስገናና በመልእክታቸው አሳስበዋል። አብዛኛ ጊዜ በኤጀንሲ የሚቀጠሩ እንደምናየው ከሆነ ወንጀል አፈጻጸምን በተመለከተ አብዛኛ ጊዜ ከክፍለ ሀገር ዋስትናውን የሚሞሉበት ድርጊት ወንጀልም ደግሞ አብዛኛ ጊዜ በእነሱ ሁኔታ የሚፈጸምበት ሁኔታ ነው ያለውና እሱ ላይ ማንን ይቀጥራል የሚለው ነገር ትኩረት አድርጎ ቢሰሩበት የተሻለ ነው የምለው።